አቤቱ አምላካችን ገንዘብ አድርገን አቤቱ ከንተ በቀር ሌላ እናውቅምና ሰማያንም እንጠራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሉድ እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምናላችሁ፣ ይህ ሰማያዊ መንገድ ሚዲያ ነው ዘወትር ወደ እናንተ የምናቀርብላችሁ የመንፈሳዊ ትረካ መርሐ ግብራችን። በዛሬው መርሐ ግብራችን ይዘንላችሁ የቀረብ ነው። ዘመኑ ዘመን ልደት ወይም ጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እያሰብን የምንጾምበት ጾመ ነቢያት እያለ የሚጠራበት ዝግጊዜ ነውና የነቢያት ጸሎት ነቢያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲወለድ የጸለዩት ጸሎት ነው። የነብያት ጸሎት የመጀመሪያው የቅዱስ ሙሴ ጸሎት። በክብር ከፍ ከፍ ብለናል፣ ለእግዚአብሔር እንዘምራለሁ ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው መድኃኒቴ የሆነኝልና፣ ይህ አምላኬ ነው አመሰግነዋለሁ፣ የአባቴ አምላክ ነውና ከፍ ከፍ አደርገኋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገላዎች ሰራዊቱም በባህር ጣላቸው። የተመረጡት ሦስተኞቹም በኤርትራ ባህር ሰጠሙ፣ ቀላያትም ከድኗቸው ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝ ባህል ክበር አቤቱ ቀኝ ጠላቱን አደቀቀ። በክብርህም ብዛት የተነሱ አባህን አጠፋ። ቁጣህን ሰደርክ እንደ ገለባም በላቸው። በአፍንጫ አስተንፋስ ውሃዎች ተመከሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱም በባህር ውስጥ ረከ። ጠላትም አስገድጄ ይዛቸዋለሁ፣ ምርኮም እከፍላለሁ ነፍሴም ትጠግባቸዋለች፣ ሰይፊንም እመሳለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስክ ባህርም ከደነች። በኃይላቸው ውሃዎች እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበርክ እንዳንተ ያለ ማን ነው? ቀኝህን ዘረጋ ምድርም ዋጠቻቸው። በቸርነት የተቤዛሃቸው ህዝህን መራህ፣ በኃይልህ ወደ ቅዱስ ማደሪያ ያገባቸው። አሕዛብ ስሙ ሰሙ፣ ተንቀጠቀጡ፣ በፍልስጤም የሚኖሩት ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነቀጡ፣ የሙአብ ኃይላን መንቀጥቀጥ ያዛቸው፣ በከንአን የሚኖር ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍ ድረስ የተቤዛቸውን ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸው አለ፣ በርስትህም ተራራም ተተክላቸው አለ። አቤቱ ለማደሪያ ባደረከው ስፍራ አቤቱ እጆች ባዘጋጁት መቅደስ እግዚአብሔር ለዘላለም እስከ ፍጻሜ ይነግሳል። የፈርዖን ፈረሶች ከሰረገሎችና ከፈረሰኞች ጋር ወደ ባህር ገቡ። እግዚአብሔርም የባህሩን ውሃዎች መለሰባቸው። የእስራኤል ልጆች ግን በባህር መካከል በኤብሳል ለብሱ አለፉ። ውሃውም ለእነርሱ በቀኝ እንደ ግድግዳ በግራም እንደ ግድግዳ ሆነላቸው። የነቢዩ ሳሙኤል እናት የነቢይት ሃና ጸሎት ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳነህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችንም ጻድቅ የለምና፣ ከአንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔርም ስራውን የሚመዝን ነውና፣ ከአፋችሁ የኩራት ነገር አይውጣ። የሃያላን ቀስት ሰብሯል፣ ደካሞችም በኃይሉ ታጥቀዋል። አገቡ የነበሩም እንጀራጡ ተርበው የነበሩም ከራብ አርፈዋል። መካኒቱ ሰባት ትወልዳለችና፣ ብዙም የወለደች ደክማለች። እግዚአብሔር ይገላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም። እግዚአብሔር ድሃ ያደርጋል ባለ ጠጋም ያደርጋል። ያዋርዳል ደግሞም ከፍ ከፍ ያደርጋል። ከህዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርህንም ዙፋን ያወርሳቸው ዘንድ ችግረኛው ከመሬት ያነሳል፣ ምስኪኑን ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። እርሱ የቅዱሳንን እግር ይጠብቃል፣ ኃጣን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና፣ ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሥም ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። የነቢዩ የምናሴ ጸሎት ዓለምን ሁሉ የምትገዛ የአባቶቻችን የአብርሃምና የይስሐቅ የያዕቆብ የጻድቃን ልጆች አምላክ ሆይ፣ ሰማይና ምድር ከዓለሞቻቸው ጋር የፈጠርክ በቃለ ትእዛዝ ባሕርን የገሰጥካት፣ ጠላዮችን የዘጋ፣ የሚያስፈራውን ያዋሰንክ፣ ይኸውም የተመሰገነ ስምህ ነው። ኃይለ ከመገለጡ የተነሳ ሁሉ የሚርድና የሚንቀጠቀጥ ለክብርህ ከፍተኝነት ፍጻሜ የለውም እና የቁጣህን መቅሰፍት በኃጣን ላይ ግሩም ነው። በትእዛዝ ለሚሆነው ይቅርታ ስፍር ቁጥር የለውም። ገናና እግዚአብሔር አንተ ብቻ ነህ። ይቅር ባይ፣ ከቁጣ ራቅ፣ ይቅርታ የበዛ የሰውን ማጽያት የምታስተስሪ አንተነ። አሁንም አቤቱ የጻድቃን አምላካቸው አንተነ። ንስሐን የፈጠርክ ለጻድቃን ሰው አይደለምና አንተን ላልበደሉ ለአብርሃምና ለይስሐቅ ለያዕቆብ አይደለምና፣ ነገር ግን የኔን የኃጥኡን ንስሐ ወደ ማየት ተመለስ። ኃጢአቴ ቁጥር ከባሕር አሸዋ የበለጠ በደል በድቅ ያለውና ኃጢአቴም ብዙ ነውና ከበደሌ ብዛት የተነሳ ዕናብዬ የሰማይ ነር ዘመት አይ ዘንድ አግባቢ አይደለም ሰውነቴ ከኃጢአት አሳርፋት ዘንድ በብረት ቃፎ ደከምኩ፣ በዚህም ደግሞ አላፈርኩም። ማአትን አንስቻለሁ ከንቱን ስመለከት የማይጠቅመኝ ነገርም ሳበዛ በፊትህ ክፉ ሥራን ሰርቻለሁና፣ አሁንም ቸርነትን እየለመንኩ በልቤ ጉልበት ሰግዳለሁ። አቤቱ ጌታዬ ፈጽሜ በደልኩ፣ ኃጢአቴንም አምናለሁ፣ አንተንም ማልዳለሁ፣ እለምንሃለሁ ይቀርበለኝ አቤቱ ይቅር በለኝ፣ ለኃጢአቴ የማሳለፈ አትስጠኝ። ለዘላለም ክፋቴን አትመልከትብኝ፣ በምድር ጥርቀት አትበቀለኝ። አቤቱ በንስሐ ለሚመለሱ ሰዎች አምላካቸው አንተናና፣ ቸርነትህ በእኔ ላይ ይገለጽ። መዳን የማይገባኝ ሰውን በይቅርታ ብዛት አዳንሄኝ። በየጊዜውና በሕይወቴ ዘመኑ ላመሰግናለሁ። የሰማያት ኃይል ሆይ ሁሉ አንተን ያመሰግናሉ። ለዘላለም ምስጋና ላንተ ይገባ አሜን። የነቢዩ የዮናስ ጸሎት። በመከራዬ ሳለሁ ወደ አምላኪ ወደ እግዚአብሔር ጮኽ እርሱም ሰማኝ። በሲኦል ሆድም ውስጥ ሁኜ ጮኩ፣ ቃሌም አዳመጥከ። ወደ ጥልቅ ወደ ባህር ውስጥ ጣልኸኝ ፈሳሾች በዙሪያ የነበሩ ማዕበልህን ሞገድ ሁሉ በላይ ያለፈ። እኔም በአይን ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ መለከታለሁ አልኩ። ውሃዎች እስከ ነፍሴ ድረስ ከበውኝ፣ ጥልቁ ባህር በዙሪያ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበረ። ወደ ተራሮች መሠረት ወረድኩ፣ በምድርና በመወሪያዎቹ ለዘላለም ተዘጋሁ። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓዳ ወጣ ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብሁት፤ ጸሎቴም ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱነትና ሐሰትን የሚጠብቁ ምህረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍልላለሁ። ድህነትንም ከእግዚአብሔር ዘንድ ነው። የነቢዩ ኢሳይያስ ጸሎት አቤቱ አምላኬ መንፈሴ በሌሊት ወደ አንተ ተገሰግሳለች ትዛዝህ በምድር ላይ ብርሃን ነው በዚያ ዓለም የሚኖሩ ሰዎች ጽድቅን ሥራን ተማሩ በምድር ላይ ጽድቅን ሥራ የማይማር ኃጢአተኛ አልቋልና የእግዚአብሔር ክብር እንዳየ አጡም ሰው ያረቁታል አቤቱ ሉልክንድህን አላውቅም ካወቁስ ይፈሩ ሰነፎቹ ወገኖቹ ቅናት ያዛቸው። አሁንም ጠላቶች እሳትን ትበላቸዋለች። አቤቱ አምላካችን ሰላሙን ስጠን፣ ሁሉንም ሰጥተህናልና። አቤቱ አምላካችን ገንዘብ አድርገን። አቤቱ ካንተ በቀር ሌላ አናውቅምና ስምህን እንጠራለን። ሙታን ግን ሕይወትን አያዋትም። አስማተኞችም ሙታን አያስነሱም። ስለዚህን አምጥተህ አጠፋቸው። ትዕቢተኞችን ሁሉ አራቅ። አቤቱ በመከራ ላይ መከራን ጨመረባቸው። በምድር ክብር ላይ መከራን አመጣባቸው። አቤቱ በመከራ ጊዜ አሰብኩ፣ በጥቂት መከራ መገሰጥከኝ። ምጥ ተይዛ ለመውለድ እንደደረሰች በምጥ ጊዜ እንደምትጮህ ለወደደችህ እንዲህ ሆነናል። አቤቱ አንተን ስለፈራን ጸንሰናል፣ መከራ ተቀበልን፣ ወለደን። የድህነት መንፈስ በምድር ላይ ነው። ሙታን ግን ይነሳሉ። በመቃብር ያሉ ይድናሉ። በምድር ያሉትም ደስ ይላቸዋል። ካንቴ የተገኘ ጠል ሕይወታቸው ነውና የአጣን ነገር ግን ታጠፋለህ። ሕዝቤ ሂድ፣ ወደ ቤት ግባ፣ ደጅንም ዝጋ፣ ጥቂት ቀን ተሸሸግ፣ የእግዚአብሔር ቁጣ እስኪያልፍ ድረስ የነብዩ የካህኑ ካሪያስ ባለት የእስራኤል ጌታ አምላክ ይባረክ ጎሚቶ ለህዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቷል። ማዳኑም ከወደረኞቻቸውና ከሚጠሏቸው ሁሉ እጅ ነው። እንደዚህ ለአባቶቻቸው ምሕረትን አደረገ። ለአባታችን አብርሃም የማለውን መሐላውን ቅዱስ ኪዳኑን እናስብ። በእርሱም ከጠላቶቻችን እጅ ድነናል። በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ ፊት እንድናገለግል ስጠን። ደግሞ ማንተ ህፃን ሆይ የልዑል ነቢይ ትባላለህ መንገዱም ልትጠርግ በጌታ ፊት ትሄዳለህና፣ እንደዚህም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምህረትና ርኅራሄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻቸውንም በሰላም መንገድ ያቀናል። የነቢዩ የስምዖን ጸሎት ጌታ ሆይ፣ አሁን እንደ ቃልህ ባርያህን በሰላም ታሰናብተዋለህ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም ለአህዛ ሁሉ የሚገለጽ ብርሃን ለህዝብም ለእስራኤልም ክብር ነው። የእመቤታችን የቅድስት ድንግል ማርያም ጸሎት ነፍሴ እግዚአብሔርን ታከብረዋለች መንፈሴም በአምላኬ በመዳንቴ ሐሴት ታደርጋለች። የባሪያቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልዱ ብጽዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። በክንዱ ኃይል አድርጓልና ትዕቢተኞችን በልባቸው ሐሳብ በትኗልና። ገዢዎችን ከዙፋናቸው አዋርዷልና ትሑታንንም ከፍ አድርጓልና የተራቡትን በበጎ ነገር አጠግቧልና ባለጠጎችን ባዶጃቸውን ሰዷቸዋልና ለአባቶቻችን ለአብርሃም እንደ ተናገረው ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቶታልና። ሙስባት፣ ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አትዘንጉ። ከጾሙ ረድኤት በረከት ይላክልን! የእናታችን የቅድስት ድንግል ማርያም አማላጅነት የነብያት ተራዳይነትና ጸሎት አማላጅነት ከሁላችን ከህዝበ ክርስቲያን ጋር ይኖር። ሀገራችን ኢትዮጵያ ሰላም ያድርግልን። በእያለንበት ሰላም እግዚአብሔር አይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።